የምን ትምህርት እድፋቸውን ተሸክመው የሚሄዱ አሁንም አሉ። ዘመነ ካሴ ይባላል፣ ንገሩት ለፋሲል፣ እድፉን አላጠበም በሉት። ዘመነ ካሴ አስረስም ዘመነም እድፍ የፖለቲካ እድፋቸውን አላጠቡም። ገና ወጥቶ ያጥባታል ያጥባታል። እንግዲህ ስለ እድፍ ካወራን ስለ ፖለቲካ እድፍ ካወራን ያንተ መቼም ከእድፍም ጭቅቅት አደለ እንዴ? አሁን ኤርሚያስ ለገሰ ሰዎችን በፖለቲካ አደብ ሲያወራ በፖለቲካ አደብ ሲያነሳና ሲያጥላላ መስማት አይገርምም። በእውነት አይገርምም። የራሱን የፖለቲካ ታሪክ ስንት ጊዜ እንደተገለባበጠ ስንት ጊዜ ራሱን እንደሸጠ ራሱን ተገዶ መሸጥ አለ እኮ አይደል? እንዴ ራስን መሸጥ። ይሄ ሃውስ ኒግሮ የሚሉት ማለት ነው። ሲምቦላይዝ የሚያደርግ ሰው ነው። ሌሎችን በፖለቲካ እድፍ ለመተቸት እኔ ማን ነኝ ብሎ ራስን መጠየቅ። ማንን ገደለ? አብይን በተመለከተ እንኳን የመጣ ጊዜ እንዳይገሉ እሰጋለሁ። ከዛ በኋላ ስትሰድበው ተመለሰ ደግሞ እንዳንተ ደግሞ እድፋም አለ እንዴ? እንዳንተ ጭቅቅታም አለ እንዴ? እውነት እናውራ ከተባለ እንዳንተ ነውረኛ ሰው ይኖራል እንዴ? በነገራችን ላይ ኒዶ መጠጣት ጀምሯል መሰለኝ። በቃ ጉንጮ ሁሉ ታንጠለጠለ። ኤኒዌይስ ኤርሚያስ በጣም የተናቀ! በጣም የተጠላ የተተፋ እጅግ በጣም የምትዘገንን ሰው መሆንህን እኔ እስካሁን አለማወቅ ይገርመኛል። ይሄ ሆዳቸው አምላካቸው ነው ግብራቸው በነውራቸው ነው የሚባሉትን አንተን አንተን ይመስላሉ ያልኖርንባቸውን ዘመናት መጽሐፍ ቅዱስ በባህሪ ገልጦ ያስቀመጠልንን የዛን ዘመን ሰዎች ከምናባዊነት ወጥተን በዚህ በሪያሊቲው ላይ በነባራዊው ዓለም ላይ ምን ይመስላሉ እነዛ ሰዎች የሚለውን ለመነጸሪያ፣ ለመመልከቻ፣ ለምሳሌነት፣ ለማስመሰያ እንድናያቸው ይረዳ ዘንድ አንተ ተፈጠርክ ብዬ ነው ማስበው። ሌሎችን በዚህ ደረጃ ለመኮነን ሌሎችን በወላዋይነት፣ በአጭበርባሪነት፣ በወስላታነት፣ በፖለቲካ እድፋምነት ለመኮነን አንተ ዮርኖት ራይት ፐርሰን ዩ ውል ነቨር ቢ የሞራል ኢንቴግሪቲ የሌለህ፣ በአፍህ ብቻ ሳይሆን በአይንህ የምትበላ መቼ ማቆም አለብኝ፣ መቼ ነውሬ ይገባኛል፣ መቼ ንስሐ ገባለው መጠላቱን እንኳን የማያቅ፣ መተፋቱን፣ መናቁን የማያቅ ሰው አንተ ነህ። አይ ፊል ሶሪ ፎር ዩ። በጣም አዝናለሁ። እንዳንተ አይነት ሰዎች ናች ነበሩ በኢትዮጵያ ታሪክ ውስጥ ለጣሊያን ገብረው አገራቸውን ሲሸጡ የነበሩ። ያንተ ችግር ይገባኛል። አይ አንደርስታንድ ኢት በደንብ ይገባኛል፣ እረዳዋለሁ። አይ ኖው ከርነል ኦፍ ዩር ፕሮብለም አይደንቲቲ ክራይሲስ፣ የአስተዳደግ ክራይሲስ፣ የበታችነት ክራይሲስ ያለማወቅ ክራይሲስ ኢንቴሌክቹዋል የመባል ጉጉትና ሆኖ ሆኖ ያለመገኘት ክራይሲስ ኤሊት የመሆን ፍቅር እና የአልቦነት ክራይሲስ ነው፣ ሌላ ነገር አይደለም። ኦፍኮርስ የገንዘብ ክራይሲሱ የጠኔው፣ የቁንጣኑ ክራይሲስ ሳይደመር ማለት ነው። ሁለቱም አንድ ላይ ኢንተርፊር ያደረገበት ሱፐርፖዚሽን ይሄ ችጋራምነቱም ስልጣን ፈላጊነቱም ልቅ መስሎ መታየት መፈለጉም መቧቸሩም የበታችነቱም ያስተዳደግ ዳይላማው ፓራዶክሱም የማንነት ቀውሱም በከፋ ድህነት የልጅነት ድህነት ውስጥ ማደጉም ይህ ሁሉ እንዳለ ሱፐሪምፖዝ አድርጎብህ ነው። ሌላ ነገር አይደለም። ዩር ኖት ሂር ፎር ፖለቲክስ፣ ዩር ኖት ሂር ፎር ቼንጅ። ትክክለኛ ስርዓት መንግስት ቢኖር ኖሮ እንዳንተ አይነቱ እንደ አማኑኤል ያለ ቦታ ጤና ጣቢያ ውስጥ ሊቀመጡ የሚገባቸው ሰዎች ናቸው። መክረ የምትቀይረው ዘክረህ የምታስተምረው ነግረ የምታስተካክለው ሰው የለህም። ምክንያቱም ያልተስተካከለ፣ የተሰበረ፣ የተሸረፈ፣ የተጣመመ፣ የተንጋደደ፣ በፍጹም የተመረዘ ስነ ልቦና ማንንም ሊቀይር አይችልም። ዩር ሂር ፎር ማኒ ዩር ሂር ፎር ፓወር ዩር ሂር ፎር ቶክሲሲቲ ሌላ ለምንም ነገር አይደለም። አንተ ሶሻል ሚዲያ ላይ ብቅ እምትለው? ሁሉንም አታገኝም። ስልጣኑንም ስሙንም ዝናውንም ክብሩንም ኤሊት መባሉንም ኢንቴሌክቹዋል መባሉንም አታገኝም። ቢኮዝ ዩር ኖት ከርቭድ ፎርት እንዳንተ አይነት ሰዎች ሶሎ ጎሻ ሆነው ለቀጠራቸው አቃጥረው ለመኖር የተፈጠሩ ገና እናታቸው ማህፀን ውስጥ እያሉ ታሪካቸው በዚህ መልኩ የተጻፈላቸው የአውራም ጉዳይ ነው እኮ ደስቲኒ ዩ ቲንክ አባውት። ለዛ አይነት ነገር የተፈጠርክ አሰቃቂም አስቂኝም ፍጥረት ነ እንኳ ሌሎችን በፖለቲካ እድፍ ለመተቸት ለማለት ነው። አመሰግናለሁ። መልካም ቀን።